አንድ እንደውም ፍትህ እንኳን አነሳው። አንድ ሞገስ የሚባል አለኛ ሰፈር አልናገርም፣ አሁን ሰምቶ ደግሞ እንዳይናደድ። ሞገስ ግንበኛው ነው። በምን ነው የሚታወቀው መሰላች? የጭቃ ቤት ሰርቶ ጨርሶ ሁሉ ነገር ሰርቶ ከጨረሰ በኋላ ረዳቱ ውጭ ትቶት በር ረሳ። በሩን ደፈነው። እንደፈ ነው ውስጥ ነው ያ ግንበኛ ሞገስ ግንበኛው ነው የሚባለው። እኛ ታቁታላችሁ፣ ድሬዳ ጭቃ በጭቃ ነው የሚሰራው። እና ጭቃ ብሎኬ በጭቃ ብሎኬ ቤቱን ሰርተው ረዳቱ ከውጭ ነው ያለው። ከውጭ እያቀበለው ነው እና ጨርሰው ፋሱን እንትን እየተራረገ ከዛ በሩን ረሳው። ደፈ ነው ቤት በኩል ይውጣል እና ሞገስ ግንበኛው በዛ ነው የሚታወቁ። ሰፈሮን ምንም የሚረባ ምሳሌ አላገኙም እስከ ዛሬ ድረስ። እና ወይ ሌላ ስም አውጡልኝ። ለማንኛው እንቀጥል፣ እንቀጥል። የእኔ ስም በክፉ ተነስቶ ስለሰማው ነው። እንመለስበታለን በሁለተኛው አጋማሽ ላይ ከዶክተር ደሳለኝ ጋር ተያይዞ። ሌላኛው ከፖለቲካ ነፃነት ፖለቲካል ፍሪደም ጋር ተያይዞ ሰው በኢትዮጵያ ምድር እንዳሻው የሚናገርበት ዘመን ላይ ነን ብለዋል ጠቅላይ ሚኒስትር አብይ አህመድ። አሁን እኮ ኢትዮጵያና ዩቶፒያ የተምታታችብን ነው። ለማንኛውም ያንንም ተናግረዋል። ለእናንተ ነው ምተው ለምሳሌ ባለፉት ሰባት ዓመታት ከጎረቤቶቻችን ጋር አንድም ጥይት አልተታኮስንም፣ ከውጭ ጉዳይ ጋር ተያይዞ። ይሄም የሚያሳየው እኛ ሰላም ፈላጊ መሆናችንን ነው። ጥያቄው የሚሆነው ፍላጎት ወይስ የአቅም ማነስ? በሀገር ውስጥ ስልጣን ኮንሶሊዴት ስላላደረጉ ስላልተረጋጉ እና እንዲሁም ደግሞ ከትላልቅ ሶስት የብሔር ነፃ ውጭ ቡድኖች ጋር በቆዳ ስፋትም ሲሆን ከሶስት የኢትዮጵያ ክልሎች ጋር ጦርነት ስለገጠመ የኢኮኖሚም መላሸቅ ስለነበረ የአቅም። ጦርነትኮ አቅም ይጠይቃል። አቅም ማለት የሚሊተሪ አቅም ይጠይቃል። የህዝብ ድጋፍ ይጠይቃል። የአጀንዳ ጉዳይ ይጠይቃል የሰው ድጋፍ ይጠይቃል። ወር ኢኮኖሚ የሚባላለ ኢኮኖሚ ይጠይቃል። ጦርነት ዝም ብሎ ዝውተ ብሎ አይገባም፣ ቢፈለግምና። ስለዚህ ከጎረቤቶቻችን ጋር ለምሳሌ ሱዳንን ማስለቀቅ ያልቻሉት፣ የደቡብ ሱዳንን ወራሪዎችን መመከት ያልተቻለው፣ ወይም የአልሸባብን በሶማሌ ክልል ልዩ ኃይል የመከት ነው የፍላጎት የሰላም ፈላጊነት ነው ወይስ እየተተነኮስን ትንኮሳ ኢትዮጵያ ላይ ትንኮሳ እየተፈጸመ ዝም ያልነው የአቅም ማነስ ነው ወይስ የፍላጎት የአለመኖር ነው? የሚለውንም ጥያቄ ነው ጥያቄ ጠይቀን ማለፍ ስለሚገባ፣ ምክንያቱም ይሄ መንግስት የተረጋጋ መንግስት ቢሆን የተረጋጋ ማለት ኢኮኖሚው ጤናማ፣ የእርስ በርስ ውጊያ የሌለበት እና ስልጣኑን ያደላደለ መንግስት ቢሆን እና ቢሆን የሕዝብ ድጋፍን በመጠኑ ቢኖረው አሁን ካለው የተሻለ ድጋፍ ቢኖረው ኤርትራ እንዲህ እየፎከረች የሙርሌ ጎሳዎች ከየሰፈሩ እየመጡ እንደቀደም እንደነገርኳችሁ መሬታችንንም ከብቶቻችን ከነ እረኞች ሲነዱ፣ ለዋላዊነት በየጊዜው ሲደፈር ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ሌሎች ሰው ደፍረው ነው ሴት ደፍረው ነው የሚታሰሩት እነኚ የስዊዲሽ ጋዜጠኞች ግን ኢትዮጵያ እንደፍረው ነው ያሰር ናቸው ብሎ የተናገረው አስታውሱ። ይሄ ነው ሉዓላዊነት መደፈር ምሳሌው። ምንም ይሁን ግን ሉዓላዊነት መደፈር ማለት ቀናይነት ነው። ለአንድ ሀገር ለሉዓላዊነቱ በጣም ይቀናል። ጥያቄው ሰላም ፈላጊ የሆነ ነው ወይስ አቅም አጥሮን ነው የሚለው ነው። ምክንያቱም ይሄንን የማነሳው ቀላል አይደለም። አጥር አጥር አልኩኝ አቅም አጥሮት ከሆነ ነገ አቅም ሲኖረው እያንዳንዳችን ምንም ነገር አይተርፍም ማለት ነው። ጎረቤት ሀገር አይተርፍም? ውስጥ ያለውም አይተርፍም። ሰላም ፈላጊ ሆኖ ከሆነ ግን ኢንሄረንትሊ ሰላም ፈላጊ እና ሰላም ሰባኪ ከሆነ ሌላ ጉዳይ ነው የሚሆነው። ልዩነት የአቅም ማነስ እና የሰላም ፈላጊነት ከፍተኛ በነኚ ሁለት መካከል መሰረታዊ ልዩነቶች ስላሉ ነው። እናንተም ጠይቁ። ኧረ ምንድን ነው ምንድነው ወደ ሌላው እንሻገር እና ብልጽግና በምንም መመዘኛ ከኢህአዴግ መንግስት ጋር አይነጻጸርም፣ ይሄ ወንጀል ነው ኃጢአት ነው ብለዋል። አታነጻጽሩ ብልጽግና በምንም መመዘኛ ከኢህአዴግ ጋር አይነጻጸርም ብለዋል ጠቅላይ ሚኒስትር አብይ። አዎ የማይመሳሰሉበት በርካታ ምክንያቶች አሉ። ብልጽግና በራሱ መንገድ ኢህአዴግ ደግሞ እንዲሁም በራሱ እሳቤና አሰራር የማይመሳሰሉባቸው በርካታ ነገሮች አሉ። የግድም አንድ ናቸውም ማለትም አይቻልም፣ ደግሞ ማለትም አልፈልግም የሚለያዩበት ስላለ አው እውነትም ግን ይለያያሉ። እውነትም ይለያያሉ ለምሳሌ ብልጽግናና ኢህአዴግ በሶስት ነገሮች አይመሳሰሉም በቀላሉ። የኢኮኖሚ እድገት እና የዜጎችን በመጠኑም ቢሆን ኑሮ በማሻሻል ረገድ የሰላምና የዜጎችን ሰላምና ደህንነት በነፃ ወጥቶ ተንቀሳቅሶ ሬላቲቭሊ በነፃ ወጥቶ መግባት የትም የኢትዮጵያ ክፍል ሄዶ እንደ ልብ ተንቀሳቅሶ መመለስ እና የየዕለት የማህበራዊና ኢኮኖሚያዊ ክንውኖችን ፈጽሞ መመለስ እንዲሁም የፓርቲ ስትራክቸር የመንግስት ቅርጽ መያዝን ብናይ አይመሳሰሉም። ብልጽግና ለአቅመ መንግስት አልደረሰም። ፓርቲው ራሱ ብልጽግና እድሜ ልኩን አሁን ፓርቲ እያደራጁ ነው። ሰባተኛው ዓመታቸው ነው። ሰባተኛው ዓመታቸው ሆነው መንግስት መሆን መንግስት ማለት የመንግስት ቅርጽ ማለት ነው። ዝም ብሎ መግደል ሪሶርስ ስላለው ስቴት ሪሶርስ አለው። ባንክና ታንክና ሌላውም ነገር ስለያዘ ያንን ማንቀሳቀስ ማለት ሳይሆን መንግስትነት ስቴትማንሺፕ ሆነው ቢሮክራሲው አቅም ያለው የተናበበ ኢህአዴግን ያን ያህል ለማወደስ አይደለም። ብልጽግና ራሱንን በራሱ ስናወዳደረው ከራሱ ጋር ስናወዳደረው ገና መንግስት መሆን የቻለ አይመስለኝ ዝም ብሎ ለመጨፍለቅ ለመግደል ሳይሆን እሱን እሱን ይችላል። መንግስት መሆኑ የማያስፈልግም ባይዘው ሽፍታም ይገላል። የመንግስትነት መመዘኛው መግደል እና ማሰር ብቻ መሆን የለበትም። እንደውም ፕራይመሪ የመንግስት መገለጫ መግደልና ማሳደድ አይደለም። ምክንያቱም ሽፍታም ይገላል፣ በየቦታ መንግስት አይደለም ግን ይገላል። እኔ እያልኩ ያሉት ስትራክቸሩ ነው። ስትራክቸር ስታዩ ብልጽግና አሁንም ከስድስት ሰባት ዓመት በኋላ የሽሮ ፈሰስ ፓርቲ ወይም መንግስት ነበረ ብዬ የሆነ ጊዜ የገለጽኩት፣ አይ ይሄ ነገር ትንሽ ሲሪየስ ነች ችላሻሽል ብዬ ነበረ። ግን እንዳው ብሶበታል ምንም አሁን ከድንፋታና ማስፈራሪያ ውጪ አይዲዮሎጂ ገብቶት የኢህአዴግ ጥሩ የሚሆን መጥፎ የሆነ አፍ ውስጥ እስኪ እስኪመር ድረስ እንደ ሬት እስኪ አቅለሸለሽ ድረስ ብሔር ብሔረሰቦችና ሕዝቦች አብዮታዊ ዲሞክራሲ ምናምን ልማት ወዘተ የሚለውን ዲስኮርስ ቢያንስ ንግግር ከላይ እስከታች በግድ ሰው እንዲውጠው በጉልበትም በውዴታም በግዴታም ለማሰረጽ ይሞክር ነበረ ይሞክር ነበረ። አሁን ግን ውስጥ ያሉ ሰዎች ራሱ ብልጽግና ምንድን ነው ስትለው፣ ግማሹ ፐርሰናል ብልጽግና ነው የሚያወራው፣ ሌላው ስለ ደሞዙ ነው የሚያወራው፣ ሌላው ስለ ውበት ነው የሚያወራው። አብዛኞቹ በተለይ ውበትና ሜካፕ ነው የሚያወሩት፣ ሌሎቹ ስለ ጥሩ ጥሩ ጃኬት መልበስ ነው፣ ሌሎቹ ስለ አካባቢ ውበትና አስቴቲክስ ነው የሚያወሩት፣ ሌሎቹ እንደገና ደግሞ ስለ ምናባዊ እድገት ነው የሚያወሩት። ብልጽግና ተብሎ ሲጠየቅ አብዛኛው ስለ ማቴሪያል እና ምናባዊ ነገር ነው ሊያወራ የሚችለው እንጂ ወጥ የሆነ ወጥ ስላችሁ ቢያንስ መሰረታዊ በሆነ መልኩ በመንግስት መዋቅር ውስጥ የጋራ የሆነ አንደርስታንዲንግ ሲጀመር ብልጽግና አይዲዮሎጂ ነው ወይ የሚል ነው መጀመሪያ። ነው ብለን ከተነሳንም ያንን እስከታች ድረስ ማሰረጽ የሚለው የሶሻሊስት የኮሚኒስት ቋንቋ ነው። ግን ሰው ወዶት ፈልጎ ወደ ፓርቲ የሚቀላቀልበት ያልተመቸው እንደሆነ ደግሞ ፓርቲውን ትሎ የሚወጣበት ሁኔታ አልተፈጠርም። የኢህአዲግና ብልጽግናን ማወዳደር በአሉታዊም በአዎንታዊም በመሰረታዊ ጉዳዮች ላይ የሚነጻጸሩም አይደሉም። ኢቭን በፖለቲካል ስፔስ ባይዘወይ በኢህአዲግ ዘመን በኢህአዲግ ዘመን እቺ ያለችው የኢህአዲግ ዘመን የሆነ ጊዜ ላይ በጅምላ ያስራል፣ በጅምላ የሚለቀቁበት ጊዜ አለ። ግን ስፔሱ ኮንትሮል የሆነ ዲሞክራሲ ነበረ። ዲሞክራሲ ባንደለም ስፔሱ ኮንትሮል የሆነ ነው፣ መንግስት ራሱ የሚቆጣጠረው። ግን ሰው ካርቱን ብራውን ካርቱን አለ። ኢትዮጵያ ላይ ካርቱን አለ። መንግስትን፣ ካርቱን ጠቅላይ ሚኒስትሩን በካርቱን መግለጽ ይቻላል። እስቲ አስተያየት ስጥል ካርቱን ይቻላል። ለምሳሌ ጠቅላይ ሚኒስትርን ካርቱን ተጠቅሞ ታቁታላቸዋለ። ካርቱን ተጠቅሞ ጠቅላይ ሚኒስትርን ወይም የሆነን ሰው የመንግስት ባለስልጣንን በዛ መተቸት ይቻላል። ጋዜጦች፣ መጽሔቶች እየተሻማን የምናነባቸው መጽሔቶች በየሮብ የሚወጡ መጽሔቶች ነበሩ። ቅዳሜ የሚወጡ መጽሄቶች ነበሩ። ማክሰኞ የሚወጡ መጽሄቶች ነበሩ። እነ እነኛ ሁሉ እኔ ምን ላይ እንዳሉ አላቅም። ምናልባት አዲስ አበባ ላይ ያላችሁ ሰዎች እንዴት እንደሆነ አላቅም ሁኔታው። ባክስላይዲንግ ማለት ይሄ ነው፣ ወደ ኋላ መሄድ፣ ከነበረውም እየተንሸራተተ መሄድ በፖለቲካል ስፔሱ ቅድም ጠቅላይ ሚኒስቴር ሰው እንዳሻው የሚናገርበት ዘመን ላይ የደረስ ነው የሚለው በቁጥር ሳየው በአይነትም በቁጥር ብቻ ሳይሆን በአይነትም ሲታይ አልመሰለኝም። ስላልመሰለኝ ነው። ምናልባት የታያችሁ ሰዎች ካላችሁ አነጻጽራችሁ፣ ከፖለቲካል ፍሪደም ወይም ከነፃነት ባጭሩ፣ ራስን በመግለጽ የመናገር ነፃነት፣ የመደራጀት ነፃነት፣ ራስን መግለጽ በጽሁፍም መኖር አለመኖሩን ካለ ደግሞ ከዚህ በፊት ከነበረው ጋር የምናወዳደረው የምናነጻጽረው ነው የሚለውን አይታችሁ ከሆነ ነገር ፕሮባብሊ ላላይም ስለሚችልን የስለማላነብ አራት ኪሎ ቁጭ ብዬ ከተሳሳትኩ እታረማለሁ። ግን በካርቱን ፖለቲካል ሳታይር ጠቅላይ ሚኒስትርን በካርቱን መስደብ መግለጽ የሚቻል አይመስለኝም። ዛሬ ላይ አይመስለኝም። እኔ አይመስለኝም። ለማንኛውም ወደ ስለ ብልጽግና ይህን የተናገሩት፣ ስለ ድርድርም ተናግረዋል። ስለ ድርድር የተናገሩት በየጎጡ ያለው የጎበ ዘለቃ ተደብቆ ይደራደራል፣ ሌላው ሲደራደር ግን ጣት ይጠቋቁማል፣ ይቀስራል የሚለው እሱ ላይ እውነት አለው። እውነት ባይኖረው ራሱ አትዘፌስ ባሉን እንወስዳለን። ለምሳሌ እስክንድር ስለተደራደረ የአማራን እንትን ሸጠ ምናምን አደረገ ሲባል በማግስቱ ወጥተው እኛም እንደራደራለን የሚሉ ሰዎች ነበሩ። ከዛ ውስጥ ከሌላኛው ቡድን ሰው መንግስት ከተናገረ ከዚህ በፊትም ከሆነ ቡድን ጋር እየተነጋገርን ነው ከተወሰኑ ሰዎች ጋር ብሏል። የብሔራዊ ምክክር ኮሚሽን ተብዬውም እየተደራደርን እየተነጋገርን ግንኙነት አለን ብሏል። ዞሮ ዞሮ ግን ሽማግሌ ሁሉ ይልካሉ ብሏል። ሽማግሌ ሽማግሌ ልከው እንደራደር የሚሉ አሉ በየጊዜው ይህንን ደግሞ የሚያደረጉት ሁሉም ያው የጎበ ዘለቃ ብሎ ነው የጠራቸው። የጎበ ዘለቃ ብሎ ደግሞ ያሳንሰው ራሳቸው ነው ራሳቸው ነው ያሳንሰው። አንድነት ሳይኖራቸው የአንድነት ዘመቻ የፈለገ ሰው በአናቱ ቆሞ መደነስ ይችላል። ከእውነታው ግን መሸሽ ዛሬ ብትሸሽ ዛሬ ብትደብቅ ነገ ይከተል እንደ ጥላ ነው የሚከተል እና አንድነት ሳይመጣ የፋኑ አንድነት አንድነት አንድነት ሲባል ነበር። ዓመት አልፎታል። ሁለት ዓመት ሊሆነው ነው የለም ስለዚህ ጠቅላይ ሚኒስትሩ ፓርላማ ላይ ያንጓትታል የጎበዝ ዘለቃ እያለ የጎበዝ ዘለቃ ሆኖ ደግሞ ሁሉም በየሰፈሩ 789 የፋኖ አመራር ስለሆነ በአንድ ዞን ላይ ወይም አንድ አካባቢ ላይ የራሱ ስንት አመራሮች ስላሉ ነው አንድነት ቢኖር ኖሮ የጎበዝ አለቆች ብሎ አይጠራም ነበር ለማንኛውም የጎበዝ አለቆች ሽማግሌ እየላኩ ነው ደራደር ይላሉ ብሏል ጠቅላይ ሚኒስትሩ ዛሬ ራሳችሁ ድምዳሜ ላይ ድረሱ እንደዛ ግን ብለዋል እስክንድር ብቻ አይደለም ነው ሁሉም ይደራደራል። ፋኖም ሲደራደር ነበረ፣ ኦላም ሲደራደር ነበረ፣ ሌላውም ሲደራደር ነበረ ብሏል። ስለ ፕሪቶሪያ ተናግረዋል። ስለ ፕሪቶሪያ ሰላም ስምምነት ከተናገሩት ውስጥ ያለቀ ጦርነት ላይ ነው የተደራደርነው ብሏል። ያለቀ ጦርነት መቀሌን ለመያዝ አንድ ቀን ሲቀረን ነው የተደራደርነው። ሁለት ሶስት ቀን ሲቀረን ነው የተደራደርነው። ይሄን በታሪካችን አይተን አናውቅም። አሸንፈን የተደራደርነው ብሏል። ዲዲአር በበቂ ሁኔታ አልተተገበረም እያሉ ነው። በበቂ ሁኔታ ሳይሆን ምንም አልተተገበረም። እኔ ደግሞ ልጨምርበት አልተተገበረም ዲዲአር የሚባል ነገር አልተሞከረም። ትግራይ ክልል ጭራሽ ማገዶ የሚመስል የድሮ ምንሽር እናንትን ሰብስበው የተቃጠለ ታንክ ፎቶ አስነስተው ቪዲዮ ቀርጸው ሲልኩና ሲፎግሩ ነበር። በነገራችን ላይ አቶ ጌታቸው ረዳም እያያያዝንም ብንናገር ይሻላል። ቀለል ላደርጋችሁ ይሁት የዛሬውን ምልከታ ከዛም ከዛም እያገናኘን እንሄዳለን። ምክንያቱም ኢትዮጵያ ፖለቲካ የተገናኘ ስለሆነ አቶ ጌታቸው ያወጡትን ምስጢር ብታዩ እና ያኔ ፋኖ ትጥቅ አልፈታም ሲል ያነሳቸው ምክንያቶች፣ በተለይ ሁለት ምክንያቶች ሁለት ምክንያቶች፣ አንደኛው የሴኩሪቲ ጋራንቲ የለንም የሚል አንደኛው፣ ሁለተኛ ደግሞ ሌሎቹ ቀድሞ ሳይፈቱ፣ ለምሳሌ ቲዲኤፍ ቀድሞ ሳይፈታ እኛ እንድንፈታ ቢያንስ የቲዲኤፍ ስምምነት አላቸው። ግልጽ በሆነ መልኩ ለፌዴራሉ መንግስት የተሰጠው ስልጣን አለ። ቲዲአርን የሚያስፈጽምበት የስምምነት ማዕቀፍ አለው። ኤክስትራ ኮንስቲቱሽናል የሆነ ስምምነት አለው። ያንን ሳይፈጽም ሲፎግር ቆይተው መልሶ ካልፈታችሁ ሲል፣ አይ አንደኛ እኛ ሴኩሪቲ ጋራንቲ የለንም። የሰላም ስምምነቱ አካል አይደለንም። የእኛም ጉዳይ ኮንሰርን የሰላም ስምምነት ውስጥም አልገባም። ውክልናም አልነበረንም ስለዚህ እኛ የጸጥታ ስጋት አለን የሚል ነው ምክንያቱም ትላንትና ተዋግተ መልሰ እንደገና ደግሞ እርቅ ካልመጣ በስተቀር ሌላኛው እስካፍንጫው ድረስ ታጥቆ በማግስቱ ሌላው የሚፈታበት ህጋዊ ቢሆንም ለምሳሌ በህግ መኖር የለበትም ልዩ ኃይል መኖር የለበትም፣ ቲዲኤፍ መኖር የለበትም ልትል ትችላለህ። ግን መሬት ላይ የነበረው ሁለቱ ነገሮች ተገቢ ነበረ ያኔ ላይ ሬትሮስፔክት ምክንያቱም፣ መቶ ጌታቸው ረዳም የተናገሩት የገለጡት ባለፈው የተናገሩት ነገር አለ። ጠቅላይ ሚኒስትርም ዛሬ ደግመዋል። ዲዲአር እንዲተገበር ቢያደርጉ እመክራለሁ። ወታደር ሰብስቦ የምንመድብላቸውም በጀት በቀለብ ጨርሰውታል ብሎ ሲናገር ነበር። ዛሬ የዛሬ ሁለት ዓመት ግን በጣም ሲፎግሩ ነበረ። እኔ ያየሁት የሆነ የተለመለመ እንጨት የሚመስል የተወሰነ ጠመንጃ የድሮ ምንሽር እንደሚመስለኝ አፄ ዮሐንስ ጥሎ ሄደ ምናምን ነው የሚመስለኝ። በዛ ዘመን ከጣሊያን ጋር የተዋጉበት ከዛ የሆኑ የተቃጠሉ ሁለት ታንክ ምናምን በጣም ጥቀርሻ የለበሰ ታንክ ምናምን እሱን ያሳዩት በዛ ፎግረው ነው ያለፉት። ሰው በየጊዜውም ሲወራ የነበረው ዲዲያር የሚባል ነገር በትግራይ ምድር አልተተገበረም፣ በበቂ ሁኔታ ሳይሆን አልተተገበረም። ይሄ ግልጽ መሆን ያለበት። ወደፊት እንዴት ነው የሚያደርጉት የራሳቸው ጉዳይ። ስለባለፈው ስለሆነ እያወራ ያለው ምንም አልተተገበረም። ሶስተኛው ከፕሪቶሪያ ጋር ተያይዞ የተፈናቀሉ ወደ ቦታቸው እንዳይመለሱ የተደረገው የተፈናቃዮች ፖለቲካ ስለሚነዛ ነው ብሏል። እሱኑ አቶ ጌታቸው ትላንትና ወዲያ የዛሬ ሶስት ቀን ባደረገው ቃለ ምልልስ ላይ ተናግሯል። ያንኑ ቶኪንግ ፖይንት ነው እዚህ ጋር ያየነው። ሌላው ጊዜያዊ አስተዳደር እዚህ ጋር እዚሁ አድሬስ አድርገን እንሂድ በኋላ ከምንመለስበት ከጊዜያዊ አስተዳደር ጋር ተያይዞ ትናንትና ወዲያ በነበረኝ ቆይታ ሁለት ነገር ተናግሬ ነበረ። አንደኛ ጊዜያዊ አስተዳደሩ ሊበወዝ ይችላል። አቶ ጌታቸውም ያንን ኮንፊርም አውርጓል። እንደዛ ካልሆነ በስተቀር ምንም ሌላ መውጫ መንገድ አይኖርም። አቶ ጌታቸው ላይም ቮት ኦፍ ኖ ኮንፊደንስ ካላቸው ያው ሚሊተሪ በክላሽ ቢሆንም ቮት ኦፍ ኖ ኮንፊደንስ በክላሽ ሆኗል። ዞሮ ዞሮ ካላመኑት አንፈልግም ካሉት ሌሎቹንም ደግሞ ማባረር የማይችል ከሆነ ማለት ሌሎቹንም ጣልቃ ገብቶ ማስቆም የማይችል ከሆነ የፌዴራል መንግስት ድርድር ነው የሚሆነው። ያ ድርድር ደግሞ የሚያመራው አንደኛው ሴናሪ ከሶስቱ ሴናሪ ውስጥ ሪሸፍል ማድረግ መበወዝ ነው። ያንን ጠቅላይ ሚኒስትሩ ዛሬም ተናግረዋል። የሚነሱ ሰዎች ይኖራሉ፣ የሚተኩ አሉ፣ የሚቀያየሩ አሉ ብሏል። ሌላኛው ግን ይህ ህግ ጥያቄ የሚያስነሳው ሊራዘም ይችላል አንድ አመት ብሏል። እሱንም እንደምንም ብሎ የፌዴራል መንግስት እንደምንም ብሎ የፌዴራል መንግስት እስከ ምርጫው ድረስ እስከ ዋናው ምርጫ ድረስ ያቆያል ል ብዬ ነበረ። ያን የደገመው ለምን ብትሉኝ ሁለት ምክንያቶች አሉ። የሚያቆይበት አንደኛ አሁን ያለው በየቦታ ያለው የትግራይንም ጨምሮ የፖለቲካ ኃይል፣ እንዳይደራጅ እና እንዳይጠናከር ይፈልጋል። እንዳይጠናከር እንደ ፖለቲካ ኃይል ማለት ነው። እንደ አንድ ፖለቲከኛ ስታዩት፣ እንደ ኢትዮጵያ ፖለቲካ ስታዩት፣ ይሄ ኃይል ተደራጅቶ ምርጫ አድርጎ ተሰባስቦ ሌጂትመሲ ሲኖሮት እንዲመጣ አይፈልግም ከሚቀጥለው ምርጫ በፊት። እንደዛ ከሆነ በክልሉ ላይ የተለየ አሰላለፍ ወይም ዳይናሚክስ ስለሚመጣ ሁለተኛ ሁለተኛ ምርጫው በክልሉ ላይ የሚደረግ ከሆነና ማለትም በትግራይ ክልል ምርጫ ተደርጎ አዲስ መንግሥት የሚዋቀር ከሆነ ከአዲስ አበባው መንግሥት በፊት የምርጫው ሂደት ላይ ቁጥጥር አይኖራቸውም። የምርጫው ውጤት ወደ የትኛው መቅጣጫ ሊሄድ ይችላል? ስለዚህ የፌዴራሉ መንግስት የፌዴራሉ መንግስት ራሱ የሚቆጣጠረው ምርጫ ራሱ ሂደቱንም ውጤቱንም የሚቆጣጠረው ምርጫ ካልሆነ በስተቀር እንዲደረግ አይፈልግም። ስለዚህ ሌሎች ምርጫዎች የፈለገውን ጊዜ ይቆያል እንጂ ቀድሞ የሚደረግበት ይኖራል ተብሎ አይጠበቅም። ያንን ነው ኮንፊርም ያደረገው ባጭሩ። ህግም ይሻሻላል ብለዋል። እንግዲህ ህግ የሚሻሻለው ለአንድ አመት የሚያራዝሙ ከሆነ ነው እስከ ስድስት ወር ድረስ ከሆነ አዋጁ ራሱ ይፈቅድላቸዋል። አዋጅ ስላችሁ አዋጅ 359 ነው። የፌደራል መንግስት በክልል ጉዳይ የሚገባበት በሶስት ምክንያት ነው። አንዱ የሰብዓዊ መብት ጉዳይ ነው። ሌላው የክልል ጸጥታ ሲደፈርስና የክልል መንግስት ግብዣ ሲያደርግለት ነው። ሌላው የሰብዓዊ መብት ጥሰት እና ኮንስቲቱሽናል ኦርደር ወይም በክልል ላይ የአመፅ እንቅስቃሴ ሲኖር እና የህገመንግስታዊ ስርዓቱ አደጋ ላይ ሲወርቅ ነው። እነኚህ ናቸው ሶስት ካቴጎሪ። አዋጁ ላይም ይህንን ይላል። ከፈለጋችሁ ሄዳችሁ አንብቡት። የመጨረሻው አንቀጽ ላይ ይህንን ይናገራል። ስለ ጊዜያዊ አስተዳደር የሚለው ላይ አንቀጽ አስራ አምስት ላይ ይሄ ምን ይላል? አንቀጽ አስራ አምስት ንዑስ አንቀጽ ሶስት ጊዜያዊ አስተዳደሩ በክልሉ የሚቆየው ከሁለት ዓመት ባልበለጠ ጊዜ ነው ይላል። ሁለት ዓመት መብለጥ አይችልም። ነገር ግን ሆኖም ግን አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት ፓርላማ አይደለም፣ የፌዴሬሽን ምክር ቤት የመቆያ ጊዜውን ከስድስት ወር ባልበለጠ ጊዜ ለማራዘም ይችላል ይላል። ይ አዋጅ ሶስት ምሳ ዘጠኝ በእንግሊዝኛ ዚ አለላቸው ፕሮቪዥናል አድሚኒስትሬሽን ል ስቴይ ን ሪጅን ፐሪድ ኦፍ ኖት ኤክሲዲንግ ርስ ሀውስ ፌዴሬሽን ሜይ መንብየሚብ ነስለዚህ ምንድና አሁን ችግር የሚፈጥረው በዚህ አዋጅ መሰረት፣ ስለዚህ አዋጅ ነው የሚመስለኝ። ሌላ አዲስ አዋጅ ወጥቶ ከሆነ ላም እስካሁን የምናውቀው የፌዴራል መንግስት በክልል ጉዳይ የሚገባውና የዘም ውጤት የሆነው ጊዜያዊ አስተዳደር የሚያቋቁመው በዚህ አንቀጽ መሰረት ነው፣ አንቀጽ 1 መሰረት ነው። ስለዚህ ጊዜያዊ አስተዳደሩ ሁለት አመት ሞልቶታል። ስድስት ወር ነው ሊያራዝሙት የሚችሉት፣ ያንንም የሚያራዝሙ ደግሞ ፌዴሬሽን ምክር ቤት ነው። አይበቃም፣ ምክንያቱም ምርጫ አንድ አመት ይቀራል። ምርጫ ተብዬው አንድ አመት ድረስ ጠቅላይ ሚኒስትሩ ዛሬ እንደተናገረው አንድ አመት ድረስ ሊያራዝሙ የሚችሉት ይሄንን አዋጅ ንዑስ አንቀስ ሶስትን ብቻውን ካሻሻሉት ወይም ደግሞ ሙሉ አዋጁን ካሻሻሉት ብቻ ነው። ይሄንን ነው እየተናገሩ ያሉት። ማሻሻል ይችላሉ ወይ? ማሻሻል ይቻላል አዋጅ። እሱ አይደለም ጥያቄው። ግን በመሰረቱ ህግ የሚሻሻለው ለጠቅላላ ችግር ነው፣ ጀነራል ፕሮብለም ለማህበረሰብ ችግር ነው እንጂ የሆነ ጉዳይ ቀድሞ ሲፈጸም ከኋላ እየተከተሉ አዋጅ ማሻሻል አይደለም። ይሄ አሁን ሪትሮስፔክቲቭ ለራስ እንዲጠቅም እየተደረገ ለሆነ ስፔሲፊክ ጉዳይ ነው ህግ እየወጣ ያለ። የህግ አላማ የትኛውም ህግ የክሪሚናል ሎውም ብሎት ሲቪልም ፐብሊክም ፕራይቬት ሎውም ሲወጣ በመሰረቱ ህግ ፕሬዲክተብል መሆን አለበት። ህግ ሲወጣ ደግሞ ለአንድ ስፔሲፊክ ኢንሲደንት አይደለም። እራት ግብዣ አደለም። የኢትዮጵያ ህግ ግን እንደ እራት ግብዣ እየወጣ ነው። የሆነ ቡድን የሆነ ፓርቲ እራት በጠራ ቁጥር ለዛ ፓርቲ ለዛ ፓርቲ በሚመጥን መልኩ ነው ህግ የሚሻሻለው። እና ለማንኛውም ማሻሻል ይችላሉ። ግን አሁን የሚሆነው ምንድን ነው? ለተፈጠረ ችግር ነው ህግ እያወጡ ያሉት። ህግ የሚወጣው ወደፊት ለሚፈጠረው ችግር ነው በመሰረቱ የሚወጣው እና አሁን ትግራይ ክልልን ለአንድ ዓመት ለማራዘም ህግ አውጥቶ ለዚህች ስፔሲፊክ ፐርፐስ ህግ አውጥቶ የሚሄዱ ከሆነ በእርግጥ ወደተገና ምንም ማድረግ ይችላል። ኢቭን ያለ ህግም ሌላ ነገርም ሊያደርግ ይችላል። ነገር ግን ከሊጋል ኦርደር አንጻር ከህግ ስርዓት አንጻር ስናየው ትክክለኛ አካሄድ አለ።